በሁሉ ነፍስ ላይ በሰራቸው ስራ በቅርብ የሚከታተልና የሚቆጣጠር የሆነው ጌታ ከዛ ሌላ እንዳሉት ነውን ይላል። ከመለይ ሰከዛሊክ ጀዋቡ ማህዙፈ ሙቀደር ነው ማለት ነው። እና አላ ስብሓነሁ ወተአላ ያው በዚህ ሱራ ላይ በሌላውም ሱራ እንደሚያደርገውና እንደተለመደው ራሱን በራሱ ለባሮቹ ያስተዋውቃል ማለት ነው። አንድ ሰው የሌላውን እንግዲህ ኃይል ምንነትና ማንነት ባላወቀት ቁጥር እንደ ተራ ነገር በመቁጠር ይዳፈረዋል። አላህም ሱብሓነሁ ወተዓላ ከእኛ የተሰወረ በአይናችን ማናየው በአጠቃላይም በህዋሳታችን የማንደርስበት እንደመሆኑ በመግለጫ ካላሳወቀም በስተቀር ስለ ማንነቱ እኛ ራሳችን ገምቱ ብንባል ማንነቱና ምንነቱን በግምት ልንደርስበት አንችልም። ስለዚህ ይህን ነገር እንግዲህ ለማችግሩን ለመፍታት ሲባል ሩሱሎች የሚላኩት መጀመሪያውኑ ለዛ አላማ ነው። የአላህ መልእክተኞች መጥተው እኛ ዘንዳ ተመርጠው ስለ ጌታ የሚነግሩና የሚያስተምሩት የእሱን ማንነትና ምንነት አውቀን እሱን እንድናከብርና እንድንገዛው እንድናፈቅረው ለማድረግ ነው ማለት ነው። ስለዚህ ቁርአን በአጠቃላይ ይዘቱ ይህ ነው፣ ተልኮ ማለት ይቻላል። ፈጣሪና ፍጡሮችን ማስተዋወቅ። ፍጡሮች ፈጣሪያቸውን ባለማወቃቸው ነው ለሆኑ ላልሆኑ ነገሮች አምልኮ እየሰጡ ለጥፋት የሚጋለጡትና፣ እስቲን የን ወቁ መጀመሪያ ይላል። ስለዚህ በጥያቄ መልክ ጀመረ ማለት ነው። አፈመን ሆ ቃኢሙን አላ ኩሊ ነፍሲን ወልመቅሱዱ ቢሃ ሆ አላሁ ስብሃነሁ ወተላ ነፍሱ እና እኔ እኮ ለእያንዳንዷ ፍጡር በእያንዳንዷ ነፍስ ላይ የምታረገውን እንቅስቃሴ በቅርብ የምከታተልና የምቆጣጠር ነኝ ይላል አላህ ሱብሓነሁ ወተዓላ። እንግዲህ ሌላ ነገር የዚህ ስልጣን ሊኖረው አይችልም ማለት ነው። የፈለገው ሀያል የፈለገው አዋቂ የፈለገው ጉልበተኛ ቢሆን እንኳን በዓለም ደረጃ ቀርቶ እዚህ ያሉትን ሰዎች አሁን አንድ እኔ ያለሁኝ የሚል ሰው እያንዳንዱ ምን እያሰበ እንደሆነ ምን እያደረገ እንደሆነ ሊቆጣጠረው አይችልም ማለት ነው። አላህ ግን Subhanahu Wa Ta'ala በሰማይ በመሬት በዱንያም በአኼራም በማንኛውም ዓለም ታርሽ እስተ ፈርሽ ያለውን ሁኔታ በሙሉ እያንዳንዷ ፍጥር ተሊቅ እስተ ደቂቅ እንደኛ እንዲጎላ ብለው የሚታዩትን ሳይሆን ጥቅቅኖቹን ነፍሳትና አንሰሳት ሳይቀር እንደ ጥጮ ባይን የማይታዩትን ነገሮች ሁሉ እያንዳንዷ አቆጣጠራት አለው ኢላላህ Subhanahu Wa Ta'ala ያለሙ ማፊ ሰማዋት ወማፊል አርድ ወያለሙ ማፊል ባህር ወማ ተስቁጡ ሚን ወረቀትን ላ ያለሙሃ ወላ ሀበትን ፊ ሉማት አርዲ ወላ ረጥቢን ወላ ያቢሲን ኢላ ፊ ኪታቢን ሙቢን ይላል። እንግዲህ ከዚህ ውጭ ሊሆን አይችልም ማንኛውም ነገር። ማን ነው በሰማይና በመሬት በጨለማ በብርሃን ውስጥ ያሉትን በባህርና በየብስ ውስጥ እንደ ገና ሌላው ቀርቶ አሁን እዚህ ያለው ነፍስ ነው ነፍስ የሌላቸውም ጀማዳቶቹም፣ በዓለም ላይ ያሉ ዛፎች ስንት ናቸው? ሳሮች፣ ቅጠሎች፣ ቆጥቋጦዎች ስንት ናቸው? እነዛ ሁሉ እያንዳንዳቸው ወረቀታቸው እያንዳንዷ ወረቃ ተበጥሳ ስትወድቅ የት እንደምታርፍ ከመውደቋ በፊት ያውቃለሁ ይላል አላህ ሱብሓነሁ ወተዓላ። ይሄ እንግዲህ በጣም የአላህን አዘማ የሚያሳይ ነው ማለት ነው። እንኳን የዓለምን ቅጠሎች ቀርቶ አንዲት ቅጠል አለ የተባለ ሊቅ በዓለም ላይ ቢጠራ አንዷን ቅጠል ይች ቅጠል ስትወድቅ መቼ ነው የምትወድቀው? መጀመሪያ እቺ ቅጠል ስትወድቅ ደግሞ የት ላይ ነው የምታርፈው? ቢተህዲድ እስቲ ምልክት አድርግ የት እንደምትወድቅ ቢሉት እዚህ ነው ብሎ ሊናገር ይችላል። ከተቻለ ስሱ ባለው ሊሆን ይችላል በምንም አይነት ሊሆን አይችልም ማለት ነው። ግን አላህ ሱብሐነሁ ወተዓላ እያንዳንዷ ወረቃ የት እንደምትወድቅ አውቃለሁኝ ይላል። እንግዲህ ወረቃ ተዛፍ ላይ በሚረግፍ ጊዜ ሰው ጨፈጨፈውም ራሱም ደግሞ መረገፊያው ሰዓት ደርሶ ይውረድም እያንዳንዷ ቅጠል ትወርዳለች። በሚውርድ ጊዜ አየሩ ነው የሚያዛት ማለት ነው። ሀዲ በሆነ አየር ከሆነ ባለችበት አቅጣጫ ልትወርድ ትችላለች ማለት ነው። ትንሽ ለስለስ ያለ ንፋስ ካለ ደግሞ የተወሰነ ደረጃ ሂዳ ልታርፍ ትችላለች። ኃይለኛ ንፋስ ካለ ደግሞ የበለጠ ያልተጠበቀ ቦታ ወስዶ ሊጥላት ይችላል ማለት ነው። ያ ብቻ ሳይሆን አንዱ ዛፍ አንዱ ቅርንጫፍ ከአንዱ ቅርንጫፍ በላይ ተደራርቦ ነው ያለው። ከላይ የምትቀነጠበው ቅጠል በምትወርድ ጊዜ ተታች ያለው ቅርንጫፍ ያሰናክላታል፣ አቅጣጫዋን ያሳስታታል። ወይ በግራ ወይ በቀኝ ነው የምትወድቀው ሂዳ እንጂ ሰው ባሰበውና በጠበቀው አቅጣጫ ልትወድቅ አትችልም ማለት ነው። ስለዚህ አላህ ስብሓናሁ ወተዓላ እያንዳንዷ በዓለም ላይ ያሉ የዛፎች ቅጠልን የት እንደሚያርፉ ቢተህዲድ ያውቃለሁ ይበላቸው ይላል ማለት ነው። እና እንግዲህ ነፍስ ደግሞ የተባለች ሁሉ ነፍስ የተባለው እንግዲህ የሰውንም የጅንንም፣ የመላይካንም የነፍሳት እንሰሳት በአጠቃላይ ህይወት ያላቸውን ነገሮች በሙሉ ያካትታል። ያቺው ሁሉ ነፍስ መቼ እንደተፈጠረች የት እንደተፈጠረች ምን ያህል እንደምትኖር ምን እንቅስቃሴ እንደምታደርግ፣ እያንዳንዷ ቃይም አለይሃ ነኝ ይላል እና ማለት ረቂብ፣ የቅርብ ተከታተል እያንዳንዷ ነፍስ ለእሷ ብቻ እንደተመደበ ሆኖ ሁለን ተናዊ እንቅስቃሴዋን ይቆጣጠራል ና ይከታተላል ይላል ማለት ነው። ታዲያ እንግዲህ በዚህ ደረጃ የሆነ ጌታ ከሌላ ጋር ማወዳደር አግባብ ነው ወይ? የሚል ጥያቄ ነው የሚያነሳ ያለው። አፈመን ሆ ቃይሙን አላ ኩል ነፍሲን ቢማ ከሰበት ማንኛውም ነፍስ በምሰራው ስራ በቅርብ የሚከታተልና የሚቆጣጠር የሆነው ምንም አንድ ነገር እንኳን የማታመልጠው የሆነው ፍጹም ጌታችሁ ከዚህ ውጭ ላሉት አማላክቶች ወደረኛ ታረጉታላችሁ ወይ? ሌሎች እኔ ወደረኛ መሆን አለባቸው ወይ? ምንም ነገር የማያውቁ ጭራሽ፣ አሊ ላይስመዕ ወላ የንፈዕ ወላ የበር፣ ማንኛውም ነገር ሰው ልጆች የሚያመልኳቸው ነገር ወይ በዚህ ደረጃ ቀርቶ ብዙዎቹ እንዲያውም ጉዑዛን ናቸው ህይወት የሌላቸው ለራሳቸው የማይሰሙ የማይለሙ የማይጎዱ የማይጠቅሙ ናቸው እነዛ ነገሮች ጋር እኔን ታወዳድሩኛላችሁ ወይ ማንን ከማን ጋር ይላል አላህ ሱብሓነሁ ወተዓላ ወጃአሉ ሊላሂ ሹረካ እና ያልታደሉት ከሃዲዎች ታዲያ ይህን ሐቃይቅ ረስተው እና ዘንግተው ለአላህ አልዋሒዱል ቀሃር የሆኑ ያልሆኑ አጋሪዎች የስልጣንና የመብት ተካፋዮች ይደረድሩለታል ይላል ናሸ ሽረካ ማለት የሸሪክ ጀምዕ ነው። የኢባዳ የአምልኮ መብትየን የሚቀራመቱና የሚካፈሉ አንድ የማይጠቅሙና የማይጎዱት ሁሉ የጌታ ስም ተሰጥቷቸው የኔ ተፎካካሪ ተደረጉ ይላል ማለት ነው። ይህን ማድረግ አግባብ ነው? የሰው ልጅ እስቲ ልብ በል ና ራስክን ጠይቅ፣ መጀመሪያ ስተት ምን ያህል እንደሆነ ማለቱ ነው። ማን ነው እና አጋር አደረጉ? አጋር ማድረግ የማይገባቸው አጋር መደረግ የሚገባ ቢሆን ኑሮ መጀመሪያ በእሱ ደረጃ በእውቀቱ በኃይሉ በስልጣኑ በሁሉም ነገር እሱን የሚፎካከር ቢኖር ኑሮ ያ ተመሳሳይ ነገር እስካለ ድረስ እሱ ስለምን ከገሊያ ያንስም ሊባል ይችላል፣ እንደ ሰው ማለት ነው። ግን በምንም ነገር የሚቀራረብ ካልሆነ እንዴት አድርገህ ከጌታ ጋር ታጋራዋለህ ነው። ይሄ እንግዲህ ምንድነው ህሌናችን ለህሌና ዳኝነት ሲያቀርበን ነው እና ኪታብ ባይወረድላችሁ ነቢይ ባይላክላችሁ እንኳን እኮ አቅላችሁን ብትጠቀሙ እንዲህ አይነቱን ጌታ ከማንም ጋር ልታወዳደሩትና ልታፎካክሩት ባልተገባችሁ ነበር ማለቱ ነው። ማን ቁል ሰሙሁም ይላል። እና ነገሩ እንዲህ ሆኖ እያለ የለም ሌሎችም አምልኮት የሚሰጣቸው እና ለእሱ አጋር የሚሆኑ አሉ የምትሉ ከሆናችሁ እስቲ እነማናቸው እነዛ እስቲ ጥሯቸውና አስተዋውቁኝ ይላል። እኔ ያው ራሴን እያስተዋወኩኝ ነው። ያለማጋነን ያለምንም፣ በተጨባጭ ማንነቴንና ምንነቴን እየገለጥኩላችሁ ነው። ላላንተ ተፎካካሪና አጋር የሚሆኑ ሌሎችም እኮ አማለክቶች አሉ የምትሉ ከሆናችሁ ጥሯቸው። እነማን ናቸው? እስቲ እገሌ እንደዚህ ነው፣ የህይወት ታሪኩን ተናገር፣ ግለጥ። ማን ነው እገሌ የተባለው አምላክ? እንዲህን ማድረግ ይችላል፣ እንደዚህ ነው የሀይሉ ጉልበቱ፣ ስልጣኑ፣ እውቀቱ ይህን ይመስላል ብላችሁ እንደኔ እስቲ አስተዋውቋቸው የአማላክቶቻችሁን ይላል ማለት ነው። ቁልሰሙሁም ማለት ሲፉም ለሌሎቹ አምላኪዎች ማንነታቸውን ግለጧቸውና አስተዋውቋቸው፣ እውነት እኔ አጋርና ተፎካካሪ የሚሆኑ ካሉ ነው የሚለው ያው እንደሌሉ እያወቀ ለተዕጂዝ ነው ማለት ነው። እስቲ አንተ አለ የምትል ከሆን ከአቅርበውና ጌታህን አስተዋውቅ ይላል ማለት ነው። አምቱ ነቢኡነሁ ቢማ ላያዕለሙ ፊልአርዲ ወይስ ደግሞ በእውቀት ከጌታ እናንተ የተሻላችሁ ናችሁ፣ በመሬት ላይ የማያውቀውን ነገር ልታስረዱት ነው የምትፈልጉትን ይላል ማለት ነው። ይሄ ደግሞ የባሰ ነው ማለት ነው። እና አንተ አላወቅም አልሰማህም እንጂ የአንተ ተፎካካሪ የሚሆን እኮ ሌሎችም አሉ ብላችሁ ልታስረዱት ነው የፈለጋችሁት። ይሄ ከሆነ እኔ የማላቀውን እንዴት እናንተ አወቃችሁ ነው የሚለው ቢኖር ኑሮ እኔ ያውቀው ነበር ከእናንተ በፊት እና ከእናንተ በላይ ግን ስለሌለ ነው አለ የምትሉ ከሆነ ደግሞ አንተ አልገባህም አታውቅም እንጂ እኛ እንሻላለን ይልቅ እናስረዳህ እንደ ማለት ነው። ይህስ ደግሞ ልክ ነው ይላል አላህ ሱብሐነሁ ወተዓላ። ጌታ የማያውቀው ነገር ኑሮ እኔ አውቃለሁ እናስረዳለሁኝ የሚል ካለ ይሄ እንግዲህ የለየለት እብድ መሆን አለበት ማለት ነው። ይህን ነው ልትሉ የሚያምራችሁና የሚዳዳችሁ ይላል አላህ ሱብሐነሁ ወተዓላ። ይህም ሊባል አይገባውም። ማንም አቂል ሊያስበውም አይገባም እንኳን ሊናገረው ቀርቶ ማለት ነው። አም ቢዛሂር ሚን አልቀውል ወይም ደግሞ ሐቂቃ በለለው ከላመን ፋዲ ትርጉም የሌለው ባዶ ቃል ነው የምትናገሩት ይላል። እንግዲህ አንድ ሰው አቂል የሆነ ሰው የሚናገረው ነገር ያው ተጨባጭ ነገር ነው የሆነ ነገር ነው መናገር ያለበት። አንዳንድ እንግዲህ አእምሮ የሌላቸው ወፈፍተኛዎች አፋቸው የመጣላቸውን የሚዘላብዱ አሉ። ያ ከሆነ ይሄ ደግሞ እብድ ናችሁ ማለት ነው። ከእብድ ምንም የሚጠበቅ ነገር የለም። ቢዛሂር ምን ልቀውል ማለት ትርጉም የሌለው መለክት የሌለው ባዶ ልፍለፋ፣ ዝም ብሎ ጌታላ ሌላ የሚያመልኳሉ የሚመለኳሉ የሚጎዷሉ የሚጠቅሟሉ የሚሾሙ የሚሽሯሉ ታላችሁ፣ ከላም ንፋዲ ነው ማለት ነው። ማዕና የሌለው ነገር ባለቤት የሌለው እንትን ነው መውሱፍ ነው እና ማለት ነው። እና ቢዛሂር ምን ልቀውል ማለት ቢከላም ንፋዲ ላማዕና ለሆ ላሐቂቃ ምንም ተጨባጭ እና ትርጉም የሌለው ባዶ ቃል ለመናገር እፈልጋችሁ ከሆነ ይሄ ደግሞ ሌላ ጉዳይ ነው ማለቱ ነው። አምቢ ዛሂሪ ምን አልቀውሊ ቢከላሚን ፋሪን ፋዲላ ሀቂቀተ ለሁ ወላ ማዕና፣ ምንም ትርጉምና መልእክት የሌለው ባዕድ ቃል ልትናገሩ ፈልጋችሁ ከሆነ ይህን ደሞ በእናንተው ዙሪያ ተናገሩት እንጂ በእኔ ደረጃና ክብር ዙሪያ እንዲህ አይነት ቃል ቦታ አይኖረውም ማለት ነው። በልዙ ይነሊ ለዚነ ከፈሩ መክሮሆም ይላል እና፣ ይልቁንስ እነዚህ ካህዲ የሆኑት ሰዎች የተንኮል ደባቸው መልካም ሸጋ መስሎ ተውቦ ነው የሚታያቸው ይላል። እና አሁን የተባለው ሁሉ ነገር ተቀባይነት የለውም። እንግዲ አውሳ ካፊሮች በመሆናቸው አስተሳሰባቸው ስንኩል ነው ማለት ነው። ስለዚህ እነሱ ዲደል ኢስላም ወዲደል አንቢያ የሚያረጉትን ደባና የሚመክሩት የሚያሴሩት ሴራ መልካም ነገር መስሎ ይታያቸዋል። ትልቅ ጀብዱ የሰራን ይመስላቸዋል ነው። እንግዲህ የሸይጣንን ዓላማ እያራመዱ እነሱ ቅዱስ ዓላማ እንደሚያራምዱ የሚሰማቸውና መልካም ያደረግን የሚመስላቸው ጅሎች አሉ። እንጂ ቀደም ሲል የተባለው ጥያቄ ሁሉ ምንም መልስ የለውም በእነሱ ዘንድ ማለት ነው። ወሱዱ አን ሰቢል እና በዚህ ከንቱ አስተሳሰባቸውና ጸረ እስላም አመለካከታቸውና ሴራቸው ሳቢያ ታትክክለኛው መንገድ ታገዱ። ሰደሁሙ ሸይጣን አን ልሐቅ አን ትባኤ ልሐቅ ወቀቡሊ ሸይጣን ሐቅን ከመቀበልና ከመከተል በር ዘግቶባቸው ወደ ገደል አይናቸውን ጨፍኖ ጉርቢያ ጨምሯቸዋል ማለት ነው። እንደዚህ ባያደርጋቸው ኑሮ ሐቁ ሊታያቸው በተገባ ነበር ማለቱ ነው ወመን ዩድል ላ አላህ ደግሞ ሱብሃነሁ ወተዓላ በዚህ ከንቶ አስተሳሰቡ ሳቢያ ተቆጥቶ ለስተት የሚዳርገው ሰው ፈማ ለሁ ሚን ሀድ ይህን አይነት ሰው ወደ ትክክለኛው መንገድ የሚመልስና የሚመራው ማንም አይኖርም አዛ ላ ቁሉበም ፈለማ ዛ አዛቀ ላሁ ቁሉበሁም እንደሚለው ማን ነው ጥሜትን ሲመርጡ ለሰይጣን ታማኝ ሲሆኑ አላህ ተቆጣባቸውና በዛው በመረጡት መንገድ ወደ ጨለማ ወደ ጉድጓድ ገባ ጨመራቸው ይላል። ስለዚህ አላህ ሱብሃነሁ ወተዓላ እንግዲህ ቀናውን መንገድ እየመራቸውና እየመከራቸው ሩስሎችን ልኮ ኩቱቦችን አውርዶ ቀኙና ግራውን ጨለማና ብርሃኑን ለይቶ እየነገረና እያስተማረ የህለም ግደለም እኛና ቃለን በማለታቸው አላህ ስለተቀየማቸው ለጥሜት ጋር ያዳረጋቸው ያጠማማው አካሄዳቸው ኸይር መስሎታያቸው ለነሱ ማለት ነው። እና አላህ ደግሞ ለእንዲህ አይነት ስህተትና ጥሜት የዳረገው ሰው ከአላህ እንደተሻበት በኋላ ማንም ወደ ወደ ቀጥተኛው መንገድ ሊመልሰውና ሊመራው ማንም እንደሌለነው በማለት ያስጠነቅቃል። ስለዚህ አንድ ሰው እንግዲህ የራሱን እድል በራሱ ነው የሚወስነው። ቅንነት ካለው በቀላሉ ኸይርን ነገር ከፈለገ አላህ ይወፍቀዋል ጥሜትን ተመረጠ ግን፣ ያን የመረጠውን ጥሜት የሚያድነውና የሚያስተካክለው ማንም ሊመጣ አይችልም በማለት ያስጠነቅቃል ማለት ነው። ለሁም አዛቡን ፊል ሐያቲ ዱንያ፣ እና ለነዚህ ጠማማዎች በዚችው በቅርብ ህይወታቸው ልዩ የሆነ ቅጣት አላቸው ይላል። ማለት ምንድ ነው የፈለገው? ሀብታም ቢሆን ባለስልጣን ቢሆን ጉልበተኛ ቢሆን እንኳ እናንተ እንደምታስቡት እፎይታ አያገኙም። የህሊና ቅጣት አለባቸው። ጡምእንነት ለቀልብ የለም፣ ቀለቅ ውስጥ ነው የሚኖሩት ማለት ነው። እንደገና ደግሞ የፈለገው ቢበሉ ቢጠጡ ቢደሰቱ ለዛሂሩ እንጂ ውስጡን አይረኩም ማለት ነው። እና ሁልጊዜ ስጋትና ፍርሃት ነው የሚለቅባቸው። አላህ ስብሐነሁ ወተዓላ የዚህ አይነት ቅጣት ይሰጣቸዋል፣ በዚሁ በዱንያ እያሉ ማለት ነው። ወለዐዛቡል አኺረቲ አሸቅ፣ በዛ በቀጣው ዓለም የሚጠብቃቸው ቅጣት ደግሞ ከዚህ የከበደ ነው። አሸድ ማለት ነው አሸቅ ማለት እና እዚህ በዱንያም ላይ ተረጋግተውና ተደስተው ሊኖሩ አይችሉም። ለዛይር እንኳን የተሞላላቸው ቢመስል አይምሰላችሁ፣ ቢአዛብ ሙስተሚር ናቸው ይላል። በሚቀጥለው አለም ደግሞ የሚቀጥለው የሚጠብቃቸው ቅጣት ከዚህ አሁን ካሉበት እጅግ የከፋና የከበደ ነው የሚሆነው፣ ጃሃንም ናትና ማለት ነው። ወማ ለሁም ምን አላህ ሚን ዋቅ። እንዲህ አይነቶቹ ጠማማዎችና ከሃዲዎች ታዳ አላህ ጋር እስከተጣሉና ጥሜትን እስከመረጡ ድረስ

ስለዚህ እንግዲህ በዱንያም ሆነ በአኸራ ለመልካም እድል የሚመኝ ሰው ከጌታው ጋራ መተዋወቅና ለእሱ ታማኝ መሆን ይኖርበታል። ከዛ ውጭ ከሄደ ግን በእለቱም ሆነ በዘለቄታው አሳር መከራ ነው የሚጠብቀው በማለት አስጠነቀቀ ማለት ነው። መተሉ ልጀነት ለቲ ውዒድ አልሙተቁን ከዚህ በመቀጠል እንደገና የቁርአን ያው የባህርይው የታወቀ ነውና፣ አንድ ጊዜ ስለ ጠላቶቹ አውስቶ የእነሱ ዋጋቸው ምን እንደሚሆን ያስጠነቅቃል። በእንደገና በተቃራኒው ደግሞ ለማመሳከር ስለ ወዳጆቹ ያነሳና የደገሰላቸውን ጸጋና ሽልማት ያስተዋውቃል ማለት ነው። ስለዚህ የከሃዲዎቹ እጣ ፈንታ ምን እንደሚሆን ባጭሩ ታስቀመጠ በኋላ ወደ ወዳጆቹ በመመለስ ስለ ለአማኞቹ ደግሞ ምን ደግሰህላቸዋል የምትሉ ከሆነ እንደሚከተለው ይገለጣል ይላል። መሰሉል ጀነቲ ለቲ ውዒደል ሙተቁን አልአብራር እና የአላህ ወዳጆችና ደጋጎች የሆኑት ጥንቁቃን ባሮችህ በዛኛው በዘላቂው አለም የደገስኩላቸው ጸጋና ሽልማት ምን ይመስላል ካላችሁ እንደሚከተለው ነው የምገልጥላችሁ፣ ይላል እና ሙተቁን ማለት አለዚነ ተቀው ልኩፍረ ወሹርከ ወኒፋቀ ወሽቃቅ፣ በአጠቃላይ አላህ ጋራ የሚያጋጩና የሚያጣሉ ከሆኑና ባህርያቶች ሁሉ የራቁና የተጠነቀቁ አላ ጋራ የሚያጣ መጀመሪያ ኩፍር ነው። በአጠቃላይ ወይ ጌታ የለም ብሎ መካድ ወይም ደግሞ አለ ቢልም መብቱን መካድ ወይም ደግሞ በሱ ሌላን ማጋራት ወይም ደግሞ ከላይ ያመነ መስሎ ውስጡን ተንኮል ማዘል። እነዚህ ሁሉ በሙሉ አንዋዑ ቀዋጢ አንላ ስብሃነሁ ወተዓላ ከአላህ ጋራ ባሪያን የሚያቋርጡና የሚያጣሉ ተግባራቶች ናቸው ማለት ነው። ስለዚህ ከዚህ ሁሉ የራቁና የተጠነቀቁ ይላቸዋል። ለተፈጠሩለት አላማ አውቀው በእምነትና በአማና የቆሙ የሆኑት እኔን ከሚያስቀይምና ከሚያስቆጣ ነገር የተጠነቀቁና የበረሩ የሆኑት ሙእሚኖች እነሱ ዋጋቸው ምን ይመስላል? ተጅሪ ምን ተህቲሃል አንሃር ና ወደፊት የደስታ አገር አላቸው ይላል። ያቻ አገራቸው ጀነተ ነዒም ትባላለች፣ ከህንፃዎቿና ከዛፎቿ ስር የተለያዩ ጅረቶች እየጎረፉ የሚሰራጩባት የሆነች ውብ አገር ናት ይላል ማለት ነው። እኩሉሃ ዳኢሙን የእነሱ አገር ምግብ ሁል ጊዜ ቋሚና ዘውታሪ ነው። እንደ ዱንያ ምግብ የሚያልቅና የሚደቅ ወይም የሚበላሽ አይደለም ይላል ማለት ነው። እና እንግዲህ የዱንያ ምግብ ዘውታሪ ሊሆን አይችልም። ሁል ጊዜ ቋሚ ሊሆን አይችልም ማለት ነው። የተወሰነ አንድ ሰው ሀብታም ሊሆን ይችላል፣ ባለስልጣን ሊሆን ይችላል። ባለጸጋ ይሁን፣ ግን የተወሰነ ጊዜ ይበለጽጋል። ከዛ ደግሞ እንደገና ይንኮታኮታል፣ ይወድቃል፣ ያልቅበታል፣ ይደቅበታል ማለት ነው። ይከስራል እንደዛ አይደለም የኔ የታዳሚዎች የደንበኞችና የወዳጆች ምግብ አንድ ጊዜ ከተሰጣቸው ምን ጊዜም የሚያልቅና የሚጓደል አይደለም ኗሪ ዘውታሪ ነው ይላል ወዚሉሃ ከዛሊክ እንደገና ደግሞ ጥላውም እንደዛው ዘውታሪ ነው ይላል በዱንያ ላይ እንግዲህ አንድ ጥላ በአንድ ባለበት ቦታ ሊኖር አይችልም ማን ነው በአንድ ወቅት ጭለሊት ይመጣል በአንድ ወቅት ሙቀት ይመጣል በአንድ ወቅት ደግሞ ብርድ ይመጣል አየሮች ይፈራረቃሉ ማለት ነው የጀነት አየር ግን እንደዛ አይዛባም። ሁል ጊዜ በጣም ሰው ከሚፈልገው በላይ የተመጣጠነና የተስተካከለ አርኪ በሆነ ጥላ ስር ናቸው ማለት ነው። እና ፀሐይ ራሱ አትወጣም፣ አትገባም። የአርሽ ኑር ነው የሚያበራው ጀነትን ማለት ነው። ተለይ ያለው አርሽ ረህማን ነው። አርሽ ሁል ጊዜ ከበላይ ጣራው እሱ ስለሆነ ልክ ተፈጅር በኋላ ፀሐይ ልትወጣ አካባቢ ያለችው ሰዓት ምን ያህል ደስ የምትል ሰዓት ናት! ያች ፀሐይ ወጣ ሳትሞቅ በፊት ወይም ደግሞ ጨለማው ታለቀ በኋላ በጣም የተመዛዘነች መንፈስን የምታረካ የሆነች አየር አለች። የዛ አይነት አየር ሁኖ እንደ ሁልጊዜም በዛው መልክ የሚቀጥል ነው እንጂ ጥላው የሚቀያየርና ሰዎችን ችግር የሚያደርስ አይደለም ይላል ማለት ነው። ቴልከ ዑቅበ ለዚነ ተቀው እና እኔን በዱንያ ህይወታቸው እያሉ የፈሩና በፍቃዴ የተመሩት ሰዎች መጨረሻ እድላቸው ይህን ይመስላል ባጭሩ ይላል። ወዑቅበል ካፊሪን አናር የከሃዲዎች መጨረሻና መፈጸሚያ እድላቸው ደግሞ ናሩ ጀሀነም ናት። ስለዚህ ማንኛው ይሻላል ነው የሚለው፤ በዚህ ባጭር ጊዜ በጌታህ አምነህ ተመጥፎ ነገር ርቀህና ተጠንቅቀህ ዘላለም ለተሟላ እድልና ጸጋ መዘጋጀትና መብቃት ነው የሚሻለው ወይም ደግሞ አንድ ሰሞን ተበለጨህና ተደስተህ ከካፊሮች ጋር ወደ ጀሃነም መቆስቆስና ዘላለም መቃጠል ነው። ማን ይሻላል? እስቲ አቂል የሆነ ሰው ይምረጥ፣ ይላል አላህ ሱብሃነሁ ወተዓላ። እና የሁለቱም እንግዲህ ጣፈንታቸውና እድላቸው መፈጸሚያቸው ምን እንደሆነ በአጭሩ አስቀመጠ። በዚህ መልክ እንግዲህ ካወቃችሁ በኋላ ከማንኛው ቡድን እንደምትወግኑ እናንተ ታውቃላችሁ፣ ይላል ማለት ነው እና እንግዲህ አላህ ሱብሃነሁ ወተዓላ ለሁሉም የደገሰውንና ያዘጋጀውን እጣፈንታት አስቀመጠ። ከዛ በኋላ የሰው ልጅ አቂል እንደመሆኑ የተሻለ መምረጥ ያለው የራሱ ጉዳይ ነው እና ግደል ለሚሆን ጀሀነም ይሻለኛል የሚል ካለ ይግባበጥ ማለት ነው። ስለዚህ እንግዲህ አላህ ሱብሃነሁ ወተዓላ ራሱን በራሱ በዚህ መልክ እንዳሳወቀንና ለወዳጆቹም ሆነ ለጥላቶቹ የደገሰውን ደግስና መስተንግዶ ካሳወቀን በኋላ ትክክለኛውንና ጠቃሚውን ለመምረጥና ለመዘጋጀት ያብቃንኛል። የመጀመሪያው ሐልቃችን እዚህ ላይ ይቋጫል። ወሰለላሁ ሰለም ያለ ነብየ ወላ ሊካይና